እንደምትተባበሩ ተስፋ አደርጋለሁ። አሁኑ ማለት ነው። ምክንያቱም ሲኦሲ ጨርሳለች። ሲኦሲ በጇለ ፓስፖርት፣ በጇለ ሜዲካልም ሁሉን ነገር ጨርሳለች። ያኒ ሁሉን ነገር ጨርሳ የምጠብቀው ምንድን ነው? ያው በቃ ስራም ሊገቡ ሲያስቡ ኮሚሽኑ ግጭር ይላን። እንደዚህ እንደ ፎቶ አለቀ። የሴት ስራ እኮ ለማስገባት አምስት መቶ ብር አደረጉት። ሰማችኋ? የሴት ስራ ለማስገባት ኮሚሽን አምስት መቶ ብር ሆኖላችኋል። የዱባይ ጉዳይ አለቅ። ወላሂ ላዚም የዱባይ ጉድ መቼም ማያልቅ። አምስት መቶ ብር የሴት የወንድ አንድ ሺ ብር። በቃ እኔ እኮ በአንድ ፊቱ ለምን ቢሮ አልከፈቱም? ማለት ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ቤተሰቦችዬ ዛሬ ሳውዲ አረቢያ የምትኖረ እህቶችን ላስቸግራችሁ ነው የመጣሁት ፕሊስ እንደምትረዱኝ ተስፋ አደርጋለሁ። እንዲሁም ደግሞ እንደምትረዱኝም ተስፋ አደርጋለሁ። ሳውዲ አረቢያ ያላችሁ እህቶቼ እንድትተባበሩኝ ይፈልጋለሁ ማለት ነው። ምንድነው የምትተባበሩኝ? እሱ እኔ እስከ ዛሬ ድረስ እንደዚህ እርዱኝ ምናምን ብዬ አስቸግሬያችሁ አላውቅም። ስለዚህ ዛሬ ግን እስኪ ካንዳችሁ ካንዳችሁ እስኪ የሰማችሁ ወይም ደግሞ ወደ ኢትዮጵያ ልትገቡ ያሰባችሁ ወይም ደግሞ ፋሚሊዎቻችሁ የምሰሩባቸው ፋሚሊዎቻችሁ ሰው ከፈለጉ እንዲሁም ደግሞ የምት ለምሳሌ ሁለት መስራት ለነገሩ ሳውዲ ላይ ሁለት የሚያሰራ አለ ብዬ አላምንም። ግን እስኪ ኮንትራት ከሰማችሁ ፕሊስ ውዶች ዬ ማለት ነው። እህቴ ወደ ሳውዲ አረቢያ መህር ፈለገችና ዱባይ ላመጣት ነበር። ዱባይ ደግሞ እንደምታውቁት በጣም መጥፎ ነው። በእኔ እንኳን አይደለም ለሷ፣ ለእኔም ቋንቋ ለምችል አይሆንም። እህቴ ደግሞ ቋንቋ አትችልም፣ ገና ፍሬሽ ናት፣ ቋንቋ አትችልም ማለት ነውና እስኪ ሳውዲ አረቢያ ያላችሁ ወቶቼ ተባበሩኝ ማለት ነው። እንቢ ያለች በቃ መምጣት አለብኝ ያለች። እባካችሁን ሁለት ሰው አንድ ጓደኛና አንድ እህቴ ነበሩ ማለት ነው። ያኔ ጓደኛ ቋንቋ ትችላለች ጓደኛ ቋንቋ ትችላለች፣ ግን ደግሞ እህቴ ደግሞ ቋንቋ ትችልም ገና አዲስ ናት። እና እባካችሁ እስኪ እየሰማችሁ ካላችሁ ሀዩ ወለዩ አብላችሁ በቲክቶክ አሳውቁኝ ማለት ነው። እንደምትተባበሩ ተስፋ አደርጋለሁኝ አሁኑ ማለት ነው ምክንያቱም ሲኦሲ ጨርሳለች ሲኦሲ በጃለ ፓስፖርት በጃለ ሜዲካልም ሁሉን ነገር ጨርሳለች። ያኔ ሁሉን ነገር ጨርሳ የምጠብቀው ምንድን ነው ያው ሁነኛ ሰው ነው የምትፈልገው። ስለዚህ ደግሞ ፋሚሊዎች ፕሊስ እንደማታሳፍሩ የተስፋ አደርጋለውኝ። የሰማችሁ ካላችሁ የሰው ደስታ የሚያስደስታችሁ በተለይ በተለይ እንደዚህ እኔን የምታቁኝ አብራችሁ ወይም ደግሞ በቤተሰብ እናት፣ እህት፣ ወንድም ቤት መስራት የሚያሰሩ ሰዎች ካገኛችሁ እባካችሁ ተባበሩኝ። እህቴ እንዴኔ ደፋር አይደለችም በጣም አይናፋር ናት እህቴ በነገራችን ላይ እና እንድትተባበሩኝ ነው ዛሬ ምጠይቃችሁ ማለት ነው። እንደምትተባበሩኝ ተስፋ አድርጋለሁ። አሳውቁኝ ካላችሁ እኛ አለን ብላችሁ እንደምታሳውቁ ተስፋ አድርጋለሁ ውድ ቤተሰቦች። እስኪ አንዳንድ ቀን እንኳ እስኪ ልለምናችሁ እስኪ የሆነ ቁም ነገር ልለምናችሁ ጋደኞቼ ማለት ነው። ዱባይ ለመጣት ነበረ ዱባይ ደግሞ ወላሂ እንደ ዱባይ የሚያስጠላ ሀገር የለም። እንኳን አይደለም ለአዲስ ቀርቶ እንኳን ለአዲስ ዱባይ ማለት ነው። ዱባይ በጣም ከባድ ነው በነገራችን ላይ እና ያን ያንን ነገር አስቤ ነው እንጂ ዝ በመጣት ደስ ይለኛል። ለእኔ አንድ ፍሬሄቴ ናት። ለእኔ አብራይ ብትሆን ወይም ደግሞ በሆነ አጋጣሚ ዱባይ ከሆነች እንገናኛለን ብዬ አስባለሁ፣ እና ይህን አስቤ ነበር። ግን ደግሞ ሀገሩ መጥፎ ነው። ለማንኛውም እዛ ሀገር መረር ያስባለው ሰውን ያስመረረው ነገር ምንድነው? ኮሚሽን የሚባል ነገር ኮሚሽን። እኔ ግርም ነው ኮሚ ላይ በነገራችን ላይ አብዶ ወሎ በጣም ነው ያሳቀኝ። ሆነ ሳውዲ ሳውዲ ወላሂ ለአዜም ሳውዲ እኔ እንጃ እኔ እኮ እኮ ብያቸዋለሁ ሳውዲን ሙቼ ወደዋለሁ ስላችሁ በምክንያት ነው በነገራችን ላይ አብዶ ወሎ ደግመው የኔ እናት አንገበገበ አንገበገበ ኩ ጋይስ አንገበገበ ኩ የዱባይ እኔ ኩ የሚገርመኝ ነገር በአንድ ሺህ ሁለት መቶ ብር ለማስቀጠር ሰውን አንድ ሺ እንትን ይላሉ። አንድ ሺህ ኮሚሽን ይጠይቃሉ። እኔ እኮ የሚገርመኝ ነገር እኔ እኮ የዚህ ሀገር ኮሚሽንና የዚህ ሀገር የቤት ኪራይ ነው ሰውን ምርር ያደረገው ነገር ቢኖር ሰው ስራ ፈቶ መቀመጥ የሚያሳስበው ምንድን ነው? የቤት ኪራዩ ነው። ዋይፋይ ሳይቀር እኮ እዚህ ሀገር እኮ በክፍያ ነው ጋይስ፣ ዋይፋይ ሳይቀር እንዲህ የሚበላው ነገር ሁሉ ነገር። ኧረ የዱባይ ስንት ተወርቶ ስንት ይዘለቀን ጋይስ? እንደው ባለዋራው ነው የሚሻለው የሰው የዱባይን ነገርና ዱባይ እንኳን አይደለም ሰው የምትወዱትን ቀርቶ የምትጠሉትን ራሱ ዱባይ እንዲመጣ እትፍቀዱ። እውነቴን ነው የምነግራቸው። ዱባይ የሚመቸው ለምንደ ተቃላቸው ለጉብኝት ብቻ ነው፣ ብቻ አብድ አብድ። ወሎ የእኔ እናት፣ አንጀቱን አንጀቱን አንጀቱን ብልትን ያደረገው ግርግዳውን ይዞ ቆመ እኮ ጋይስ። ይሄኔ አባት አይዞህ ወይ ሳኡዲ ሳኡዲን የማይወድ ማናለስ ጋይስ? ሳኡዲን እኮ የሚጣላ ሰው አለ ብዬ አላስብም። በነገራችን ላይ በሕይወት ያለ ሰው ሁ እምዬ ሳኡዲ ቤት ነው መግቢያ፣ እንዲሁ በዛ አቅጣጫ ነው፣ በዛ አቅጣጫ ነው። በሌላ ነገሩ ሳኡዲ ይታወቃል እኮ በምንሰግደው ሰላት፣ በቅብላችን እናቀዋለን ሳኡዲ ያለበት ቦታ ላይ አልሐምዱሊላህ። አስባችሁታን ጋይስ፣ አስባችሁታን አብዲወሎ አይዞህ አባቴን ላይዞ የት ይደረስ የት ይደረስ። እውነት እኮ ለመናገር ወላሂ እዚህም ኮሚሽን የሚከፍሉት ወንዶች ማለት ነው መጥተው አራት መቶ ሀምሳ ሺህ ብር ከፍለው መጥተው መቀመጣቸው አሁን ደግሞ ተዘጋ፣ ግልግል ተዘጋ። እንኳንም ተዘጋ እውነት ነው የምነግራችሁ። እና ለማንኛውም ሰላማችሁ ይብዛ፣ ወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦቼ። እና ለግላችን ስራ ልንከፍት ነው ብሏን አብዲወሎ ለግላችን ስራ ከፍተን እንኑር እንጂ ያልሆነም ብሏንና፣ ና አበሻ ለበሻ ኮሚሽን ነው። አበሻ ለበሻ ትንሽ ወሬ ለማውራት ነው እንግዲህ ኮሚሽን አንድ ሺ ብር የሚቀበሉት እኔ እኮ ደሞዙ አንድ ሺ ኮሚሽኑ አንድ ሺ የቤኪራው ሁለት መቶ የዋይፋው ስንት ብር በቃ፣ እዛው ፈላ እዚ ዴላ ምንም እኮኛ። በዛ ላይ ደግሞ የዱባይ ብር በረካቢስ ሶናቢስ መሆኑን አስረግጭ ንገራችሁ ሶናቢስ ብክን ለነገሩ ቤስ ሆና ይኖረዋል አንድ ሺ ብር ተሰርቶ አንድ ሺ ብር ተሰርቶ አንድ ሺ ብር የኮሚሽን ተሰጥቶለት የቤት ኪራይ አለ፣ ከዛ ደግሞ ምግብ አለ። ይሄ ሁሉ እየተቆራረጠለት እንዴት ብሎ በረካ ይኖረው? ቢኖረው ነበር የሚገርመኝ። ሁለት ሺ አምስት መቶ ነበር የምጠበጥበው ለስድስት ዓመት ሁለት ሺ አምስት መቶ ብር ነበር የምሰራው ሳዑዲ አረቢያ ሆኜ። እውነት ግን አላማረረውም። አማርዬን አግኝቻለሁ። ቢገባም ችግር የለውም። ግን አምስት ዓመት አሻራ ይለቃን ብለዋን እውነት ይሁን ውሸት ይሁን አላውቅም፣ እንጂ አምስት ዓመት አሻራ ከለቀቀ ኢትዮጵያ ገብቼ መልሼ ሳዑዲ እመጣለሁ። እመኑኝ። እህ ትፍ ትፍ፣ ሶስተኛ ስደት አንቀጠቀጠኝ። እናንተ እና ስደት መሸማ አይጠገብም። ላክን ግን ስንዴ ሳዑዲ የሚያክል ሀገር የለም። እኔ ሳዑዲን እኔ እንጃ ብዙ ዓመት ስለቆየሁበት ይሁን ልክ ሁለተኛ አገሬ ኢትዮጵያውያን አገሬ ነው። ምንም የማዋጣለን ነገር የለም። ላክን ግን ሁለተኛ አገሬ ማለት ሳዑዲ አረቢያ ነው በጣም የሚመቸኝ ሀገር ቢኖር እርግጥ ዱባይን ነው ገና ያየሁት። ግን ዱባይ ይሄው አመቲ እንዲሁ እያንቀጠቀጠኝ ነው የምሰራው ማለት ነው፣ ወላሂ ነው የምላችሁ። እና ዱባይ የሚመቸው ለምንድን ነው ለጉብኝት እና ለጉብኝት ብቻ ነው። ወላሂ ለአዚም ለጉብኝት፣ በቃ የሚጎበኝ ቦታ ምናምን፣ ደስ የሚል ቦታ እነዚህ ህዝቤ ከገባው በኋላ መሽ አገሩን አንድ ብዬ ዱባይን ከእግር እስከ ራሷ ነው የቃኘኋት። እና የሚጎበኝ ቦታ ምርጥ አገር ነው፣ ጽድት ያለ አገር ለመጎብኘት ማለት ነው ለስራ ግን የለም፣ ወፍ የለም። አሁንማ እንደውም ስራ የለም። ቁጭ ብሎ አዳሚ ቁጭ ብሎ ይውላል። ቁጭ ብሎ በቃ ስራም ሊገቡ ሲያስቡ ኮሚሽኑ ግጭር ይላል። እንደዚህ እንደ ፎቶ አለቀ። የሴት ስራ እኮ ለማስገባት አምስት መቶ ብር አደረጉት። ሰማችኋ? የሴት ስራ ለማስገባት ኮሚሽን አምስት መቶ ብር ሆኖላቸዋል። የዱባይ ጉዳይ አልቅ። ወላህላዚ የዱባይ ጉድ መቼም አልቅ። አምስት መቶ ብር የሴት የወንድ አንድ ሺህ ብር በቃ እኔ እኮ በአንድ ፊቱ ለምን ቢሮ አልከፈቱም? አልኩኝ እኮ ገረመኝ እኮ። በአንድ ፊቱ ለምን ቢሮ ለምን ስራ አገናኝ ኤጀንሲ ብለው ትልቁ ለምሳሌ ከመክተቦቹ መክተቦቹ አንድ ቁጥር ናቸዋ። እነሱ ሁለት ቁጥር አድርገው ቢከፍቱ ያዋጣቸዋል። ቢሮ ቢከፍቱ ማለት ነው። ገፈፋ እኮ ነው፣ ገፈፋ የዱባይ እኮ ይለያን ጋይስ ብር የሌለው ሰው ቁጭ ብሎ ቁጭ ብሎ ያለውን አድጎ ይበላል። አለቀ ነገሩ። እና ሰላማችሁ ይብዛ። ለማንኛውም ዱባዎች ማነው ሰው ደዎች እንደምትተባበሩ ተስፋ አደርጋለሁ። እህቶች ፕሊስ፣ የሰማችሁ እባካችሁ እህቴን የምትረጋጋበት እናንተ ቢኬኬር የምታደርጉባት ቢገኝ ጭራሽ ትልቅ ረፍት ነበር የምገላገለውና እባካችሁ፣ ተባበሩ የሰው ደዎች፣ ስሞትላችሁ ማለት ነው ስወዳችሁ፣ የኔ ማሮች ሰላማችሁ ይብዛ። ሰላም አሌክም።